አሰላሙ ዐለይኩም ወረሕመቱላሂ በረካቱህ ውድ የእንማር አካዳሚ ተከታታዮቻችን እንኳን በደህና መጣችሁ። እንግዲህ ጠዋት ላይ ክፍለ አንድን ከሀ እስከ መ ያሉትን አንብበን ቃላት መሰረትንባቸው ሲሆን ዛሬ ደግሞ እዚህ ጋ እንደምትመለከቷቸው ሰ፣ ረ እና ቀ ፊደላቶችን ይዤላችሁ መጥቻለሁ ማለት ነው። እናንተ እስከ መጨረሻ ድረስ አብራችሁ ይቆዩ። ለዚህ ዩቱብ አዲስ የሆናችሁ ካላችሁ ወይም ለዚህ ትምህርት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ በየቀኑ የምለቃችሁ ቪዲዮዎች ለእናንተ እንዲደርሳችሁ ይሆናል ማለት ነው። እንዲሁም ከልዩ እገዛ በግል ሆነ በጉሩፕ መማር የምትፈልጉ የኦንላይን ትምህርት እዚህ ስክሪን ጋር ባስቀመጥኩላችሁ ስልክ ቁጥር፣ ኢሞ፣ ዋትሳፕ፣ ቴሌግራም ደውላችሁ ማናገር ቻላችሁ። ትምህርቱን በግልም በጉሩፕም በየትኛውም ቦታ ሆኖ እናስተምራለን ማለት ነው። እናንተ እስከ መጨረሻው እንድትከታተሉ ደፍተርና እስክሪብቶ ካላችሁ ደፍተርና እስክሪብቶ ይዛችሁ እስከ መጨረሻው ድረስ አብራችሁ የቆዩ ማለት ነው። ጀምርሽ ሰ ሱ ሲ ሳ ሴ ስ ሶ። እስከ ሶ አይተናል። እንግዲህ አሁን ከሰ ቃል እንመሰርታለን። በሰቀረት መሰረት ሰ አለ። ከዚጋ ጋር የራሩ አራተኛ ፊደል ራ አለ። ስለዚህ ሰራ ሰራ። ሱ ጋር ስንመጣ ደግሞ በሱ የሚጀምር ሱ አለ። ከሱ ቀጥሎ የራሩ ሶስተኛ ፊደል ሪ አለ። ሱ ሪ ሱ ሲ አለ። ቀጣይ ከሲ በሲ ስንጀምር ከሲ ቀጥሎ ቃ ፊደል አለ ማለት ነው። ቃ አራተኛው እየቀቁ ሲ ቃ ሲ ቃ ሲ ቃ ማለት ከመጠን በላይ ደስታ ወይ ደግሞ ከመጠን በላይ ሐዘን ሲ ቃ ይባላል ማለት ነው። እዚህ ጋ ሳ ፊደል አለ። ሳ ሳ ከዚህ ከሳ ቀጥሎ የረሩ ስድስተኛው ፊደል ር አለ። ስለዚህ ሳ ሳር ሳር። እዚህ ጋ ሴ ስመጣ ሴ ይላልም። ከሴ ቀጥሎ የተቱ ስድስተኛ ፊደል ት አለ ማለት ነው። ሴ ት ሴ ት ሴት። ስ በስ ደግሞ ቃል ስንመሰረት ስ ሁለቴ ራሱን እንጽፏለ ማለት ነው። ስለዚህ ስ ስ ስ ስስ። ሶ ጋ ስንመጣ ሶ አለ። ከሶ ቀጥሎ እዚህ ጋ እንደምታየት የፈፉ አራተኛ ፊደል ፋ አለ ማለት ነው። ስለዚህ ሶፋ፣ ሶፋ፣ ሶፋ። ወደዚህ ጋር ስንመጣ ረሩ እናገኛለን። ስለዚህ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ በእነዚህ ደግሞ ቃላትን እንመሰርታለን ማለት ነው። በረሩ በረ ፊደል ስንመሰጥ ረ አለ። ቀጣይ ከረ ቀጥሎ የሰሱ አራተኛ ፊደል ሳ አለ። ረሳ ረሳ ረሳ ሩ ጋ ስንመጣ ሩ አለ። ከሩ ቀጥሎ የቀቁ ስድስተኛ ፊደል ቀ አለ። ስለዚህ ሩቅ ሩቅ ሩቅ ሪ ጋ ስንመጣ ሪ አለ። እዚጋ ሪ ብለን የመሙ አራተኛ ፊደል ማ አለ። ሪማ ሪማ ሪማ። እዚህ ራ አለ። በራስ ስንመሰረት ከራ ቀጥሎ የሰሱ ስድስተኛ ፊደል ስ አለ። ራ ስ ራስ። ስጋ ስንመጣ ደግሞ ሬ አለ። ከሬ ቀጥሎ የሰሱ አራተኛ ፊደል ሳ፣ ሬ ሳ። በር ቃል ስንመሰረት ደግሞ ከር ቀጥሎ የቀቁ መጨረሻ ፊደል ቆ አለ። ርቆ ርቆ ርቆ ርቆ ሄደ እንላለን አይደል? ርቆ። እዚህ ጋ ደግሞ ሮ መጨረሻው ፊደል አለች። ራሷን ሁለቴ መድገም ነው። ሮ ሮ ሮ ሮ ሮ ሮ። ቀጣይ ወደ ቀቁ ጋር እንግባ። ቀ ነው ይሄ ቀ ቁ ቂ ቃ ቄ ቅ ቆ ቆ መዝጋ ስመጣ የቀቁ መጀመሪያ ፊደል ቀ አላቸው። እያንዳንዱ በቀቁ እንመሰርታት ነው። የቀቁ መጀመሪያ ቀጣ የነኑ ስድስተኛ ፊደል ን ቀ ን ቀ ወደ ቁ ስንመጣ ደግሞ ቁ አለ። ከቁ ቀጥሎ የጠጡ አራተኛ ፊደል ጣ ቁ ጣ ቁ ጣ ጣ ቂ ከቂ ቀጥሎ የጣጡ አራተኛ ፊደል ጣ አለ። ቂ ጣ ቂ ጣ ቂ ጣ። እዚህ ጋር ደግሞ ቃ አለ። የቀቁ አራተኛው ፊደል ቃ አለ። ቃ ከቃ ቀጥሎ የናኑ አራተኛው ፊደል ና ቃ ና ቃ ና ቃ ና። ይህ ደግሞ ቄ አለች። ከቄ ቀጥሎ የራሩ አራተኛ ፊደል ራ አለ ማለት ነው። ራ ቄ ራ ቄራ፣ ቄራ፣ ቄራ። እዚህ ጋ ደግሞ ቅ ፊደል አለ። ቅ ከቅ ቀጥሎ እዚህ የበቡ አምስተኛው ፊደል ቤ። ቅ ቤ፣ ቅ ቤ፣ ቅ ቤ። መጨረሻው ፊደል ቆ አለ። ከቆ ቀጥሎ የመሙ መጀመሪያው ፊደል መ። ቆመ፣ ቆመ፣ ቆመ። ውድ ተከታታዮቻችን የዛሬው ትምህርት የሚመስል ነበር። አማርኛ ብቻ አይደለም ሂሳብ እንግሊዝኛ መማር ፈልጉ፣ ከመጀመሪያው መሰረት ጀምራችሁ መማር ፈልጉ፣ በግልም ሆነ በግሩፕ ትምህርት እንሰጣለን ማለት ነው። እስከ መጨረሻ አብራችሁ ስለቆያችሁ አመሰግናለሁ። ሰላም።